ተብሎ በተደጋጋሚ የተጻፈው ነገር ትክክል ነው የሚል ነታለ እንደተባለው ሽፍትነት በከተማ ያለ በጣም ትንሽ መንደሮች የቦታ ኢንፍራስትራክቸር ሲበዛ ትንሽ ትልቅ የግል አጀንዳ ያለው ሁሉ ለመሸፈት የሚነሳበት ድል ይፈጥል። ፖለቲካ አጀንዳ ኖሮት በሰላም ለመፍታት የሚፈልግ ኃይል በሩ ክፍት መሆኑ ይቻላል። ግን የህዝብን ኑሮ እያመተታተሉ በሽትነት ለመቀጠል የሚደረግ እንቅስቃሴ የከተሞች መስፋፋት አትሊስት ከተሞቻችን በታሪክ ሲሆን ምሽጎች ሆነ የጀመሩት እና ብዙዎቹ ምሽ የሽትነት ምሽል እንዳልሆኑ የሚያስችል ስራ ለመስራት እንደሚያግዝ ከዚህ አንፃር እንደ ማሳያ የቀረችው አዲስ አበባ ተገቢ ነው ማለት አልጋ ባልጋ ነው ማለት አለ እስቲ የሚታዩ በርካታ ችግሮች አሉ። ለመቶ ሰላሳ አመት የተጠራቀመ ችግር በአንድ አዳር አይፈታም። ግን ደግሞ

ቬንደር ሲደረግ ይታያል። በአንድ ነገር ግን ጠኛ ጉዳ እልህ አለ ዘፊስ አርጀንሲ ኦፍ ናው ብለዋል ፍራንክሊን ቤላ መስ፣ በጣም የምራችን ቸኩለን ፈጥነን መስራት ካልቻለ ይህ ነገር የረባ ደረጃ ላይ ልናደርሰዋል አንችልም የሚለው ነገር መውሰድ ተገቢ ነው እንዳሉት መጽሐፍ ውስጥ በግልጽ ተቀምጧል። በከተሞች አተባሩ በማጠቃቀም ዙሪያ አሁን የሚገርሙ ብዙ ችግሮች አሉ። የህግ በላይነት የማድረግ ፈተና፣ ሁሉንም ዝርዝር ጉዳዮች ያስጨመቀ ስለሆነ የመንግስት ስልጣን ተይዞ ለመክበር የሚደረግ ሩጫ፣ እነዚህ ሁሉ ከባህል ትግላችን ጋር አያይዘን አድረስ ማድረግ እስከቻለን ድረስ እዚህ ውስጥ የምናያቸው ነገሮች ወደ ሌሎች አካባቢዎች የማይስፋፋበት ምክንያት ከተሞች ሲገነቡ ፋንክሽናል ብቻውን አንድ ነገር ሆኖ ውበታቸው ማለት ነው

አገልግሎት ጨምሮ ይህ ያየውትን አዲስ ከተማ ሊፕፎግ ማድረግ የሚያስችል ቴክኖሎጂ ተግባራዊ ልታደርግበት የምትችል ከሌሎቹ ትልቅ አገሮች ደረጃ እኩል መጀመር የሚያስችል ስራ እየተሰራ ነው። ይህንን ማድረግ መቻል ማጠን ይጠይቃል፣ መፍጠን ይጠይቃል። መጽሐፉ ስለ ፍጥነት የሚያወራው ይሄን አስቦ ይመስለኛል። የእኔ ምክር ይሄ ፍጥነት አዲስ አበባ ላይ ብቻ ተቆጥቦ መቅረት የለበት ነው። የዚህ ሕልም ተጋሪ የሆኑ ሰዎች ባላበዛን ቁጥር የተወሰኑ ሰዎች ብቻ ባላቸው ሕልም ላይ ተመሰርቶ የሚመጣ ለውጥ እንዳልሆነ ታውቆ ይሄን ሕልም መጋራ ነው። በጥንቃቄ መጠንግን ወደታች ወቅት አሳታፊ በሆነ መልኩ የህዝብ ጥቅም ባረጋገጠ መልኩ ሁሉንም ሊያካትት እንደሚችል መስራት አለብን፣ የሚል ነገር ለማንሳት ነው። የአዲስ አበባ ከተማ ማያቸው አንዳንድ ህንፃዎች አዲስ የተሰሩ ህንፃዎች ወርክማንሽፕ ላይ የተለየ ኳሊቲ ነው መፈጠር እንደጀመረ ነው ያሳየ። የመጀመሪያ ያየሁት ሳይንስ ሚዜ ነው። አዲስ አበባ ውስጥ በሚሰሩ ህንፃዎች እንደዚህ አይነት ጥራት ያለው ነገር አያለው ብዬ አስቤያለሁ። ኮንዶሚኒየሞቻችን ለማዳረስ ተብሎ እርግጥ የጭቃ ምርጎች ናቸው ይገኝ እንደዛ ሆኖ ቤት ከሌለው ቤት ሰው ቤት ያለው ይመረጣል እና አጥሮ ነበር። አሁን በማያቸው ስራዎች ግን የስራዎች ጥራት እየተሻሻለ ወርክማንሽፕ እየጨመረ ወርክማንሽፕ መጨመሩ ሳይንሱ ኢንጂኒሪንግ በአለም ላይ አንድ ግን የኢትዮጵያ መሀንዲስ የሚሰራው ህንጻ በተመሳሳይ የአሜሪካ መሀንዲስ የሚሰራው ህንጻ ለምን እንደሚላይ ግራ ነው። ወርክማንሽፕ ነው። ይሄንን እያፍታታ የተማ የተማረገ ንጻት አዲስ አበባ ውስጥ መጥቀሻ ማሳያ መስራር ነው ጠቅላይ ግን አዲስ አበባ ላይ ብቻ መቅረት የለበትም። የሁላችንም ምኞት የሁላችንም ትግል ሆኑ ብቻ ላለበት መፋጨት ካለብን እዚህ ላይ ብቻ ሶስቶ መቅረት የለበት ነብ ተስፋ ለሁሉም ማሳየት ስከቻለ ድረስ ኢትዮጵያ ውስጥ ያሉ ግጭቶች በሰላም መሰዳት መቀረት ነው። ትግራይ ጨምሮ ወደ ተሟላ ሰላም የምንመጣበት ሁኔታ ለመፍጠር በዚህ አጋጣሚ ከወር ጠቅላይ ሚኒስትሩ የአንበሳውን ድርሻ ስለሚኖረው ሁሉም ነገር እንደሚያደርጉ ተስፋለን። ከምንም ነገር በላይ ግን እነዚህ ተስፋዎች እያበዛል እንዳልኩት

ይሄን ነገር ከማስተካከል አንጻር የተጀመሩ ስራዎች አበረታች፣ እንደ ኢትዮጵያ በሙሉ ለማስተሳሰል የሚያስችል ብቃት ካላቸው የኢኮኖሚ ብዙ ስላልነበረ ሚኒስትር ሲመደብ በዚህ ጉዳይ ላይ እየታዩ ያሉ እንቅስቃሴዎች መበረታታ ያላቸው

ሲሬስ አሳይመንት መሆኑ ተወስዶ ሌሎች መድረኮች ወደ ፖሊሲም ወደ አሰራርም በሚቀይርበት ሰዓት ሁሉን የሚያሳተፍ የሚሆንበት ነገር ከመስራት አንጻር ብዙ መሰራት አለበት የሚል እምነት አለን። መጨረሻ ግን የዚህ መጽሐፍ ትልቁ ትርጉ እንደኛ መጽሐፉ ነው። ብዙ ጊዜ ማውራት ነው የለመድ ነው እና እንኳን ጻፍ ባልባ የመጀመሪያ መደመር

እድሜው ግለት አሪፍ ሰው አገር አስተምራለሁ እያለ ብዙ ታሪፍ የሚሸጥበት አገር ውስጥ ነው። ስለዚህ ስ እንኳን ግለት አንዳንዴ በአይነት

መጽሐፉ መነበብ አለበት የሚል እምነት አለን። አንዳንዴ ደግሞ እንግሊኛ በጣም ለሚቀርብ ሰዎች ብዙ የእንግሊኛ ኮንሰርቶች ወደ ጥሩ አማርኛው የመለሰ ስለሆነ አማርኛችን ፖሊስ ለማድረግ ስለሚያግዘን ሁሉ ይሄ የሚሰማ መጽሐፉን ቢያነበው ብዬ ጥሪ ማድረግ ፈልጋለሁ። አሁንም እንደሚደረጋገ ይል ይል መጽሐፍ ለመጣፋ ማለት ፈልጋለሁ ሊጎደሉት መጽሐፍ አይቼ ሌላ ጊዜ በሚል ታስቦ የሚሄድ